በላ ወርዳት ልጅ እንግዲህ ምን ማረግ ነኝ እንግዲህ እንዴት አደርጋለሁ? እኔማ ብዬ ብዬ ተውኩት። ያው መጣ፣ እሱማ እዚህ ደረሰ። እንግዲህ እንግዲህ አሁን የእሱኑ ዛጠሹው ነው የእሱ ልብስ ነው። እሱ ነው እሱ ነው። እ የዚችን ልጅ ነገር እንዲያው እንዴት እንደማድረግ ነው አሁን ግራ የገባኝ። በአውድ አመት ምድር አሁን እንዲያው እህት ነው የምትል እንዲው እናንተ እንዲው እንዲው አሁን እህት ብዬ ነው ስምፈልገ እንዲያው ምንም ወደም ምንም እንዲያም የለም። እንዲው ዝም ብሎ እንዲ እንዲያው የሚወጋ አወግ የለም። ስለ ልጅቱ ነው እንጂ ሌላ። ና አንተ ከተማ ሄደህ ያላገኘውን ነው ወይ? ኦግን ማገብ ከተማ ገብቼ ነው ሰው ማገ ምን ተከተማ ማን ሄዶ ነው እናንተ እዚህ ቤት ማተ ቤ አቤት ደናችሁ ነ አላቸው ዛርምስቤ ደና ናችው ሻሼ ደና ሽኗች ወይ ዛር ምስጌ እንደናዋች ደና ነ ማተቤ ያለምና ማተቤ የለም ከትዶነ እንጃለት ወት እንደሄደ ወጥቷል ምንእንደው በደህና ነው። አረ መንደንነት አለ በይ፣ ፈልጌው ነበር በይ። ተለለም እንግዲህ ምን ማረ ወ ምንደው ምን ሆነሽ ነው? አቅም የላትም ጉልበት የላትም ብለው አንዷን ፍሬ አንዷን ጥሬ ሄጀሽ ሄጀሽ እንደው በት ምን ያግራብለዋት ቁጭ ሲሉ አታየልኝ አባት ተብያው እንደገና ከተሜን ያህል አገር ህዶ ትቷት ይምጣ አንቺ ይገዋ ትቷት ይምጣ እንደው ፍንጭ ማን አታገኝም እንዴት አ ምን ፍንጭ ይገኛል ምን ፍንጭ ማን ሰው ብሎ ማን ፈልጓ እንደገና እሱን እናቴ ጓ ጎረምሳቸውን ባስቀመጡበት ሂደው አመጡት እንጂ የኒዋንማ ማን ሰው ብሎ አቅም የላትም ጉልበት የላትም፣ ተብዬ አንቺዬ ልጅን ነገር እንግዲህ ታውቂዋለሽ፣ ታውቂዋለሽ፣ በላይነሽ እንግዲህ አሁን ነው ብለሽ ነው ባንዱ ሆና ነው። አሁን እኮ ይኸውልሽ ምጣር ላሰማ ልጅቱን ሁላ አስተኝቻት እንደገና ያለውን እንምነበት የማረግልኝ ዋ ሀትማ ተደና ትመጣለች። አንቺ ዝም ብለሽ ምን አፈር ብበላለሽ? እቴ እንዴው ተንገላተሽ ነው እያለሽ እንዴው አሁንስ ምን እንደመረግሽ ነው እኮ እነ ሻሼ፣ እንደምን ነሽ? እንደምን ነሽ? ደህና ነሽ ወይ? አንተ ደህና ነህ ወይ? እንኳን ለቤት

ደህና ናት እሷማ ምን ትሆናለች እቺ ይዣት እየተወዘጓዝኩ ታድጋለች እንጂ እሷማ እናቷን ይዛ አድጋለች አንተዬ እንደው እንደው እንደው ወከካርጋት ስትመጣ ምን ምን መሸሻጓ እንደው አንተዬ ምንም ቢሆን እኮ የሰማንያ ምሽት ናት እንዴት ተታት እንዲው ብልል አርጋት እንደው ከምኑ ነው ቀብራችኋት በምኑ ጥላችኋት ነው አንተዬ ጓዝም ብለው ወከካርገ ጥላት የመጣ አባቷም አባታ ይመስል እሱ እንኳን ፈልጉ አያመጣ እንዴት አንተ እንኳን አንተ ይሄ እንዴት ተታህት የምትመጣ ወደዚህ ስትመጣ? እ? እንዴት መሸሻ ምን? ም ነው ልጅ እኮ? ወ ልጅ ልበልህ እንጂ ያ ወይላ አንተስ? እ? የፈሲታ ተቆጥታ፣ ወ እንዴት ደግሞ እንደምትላ እንደገና፣ ሽፈራው አላስቀምጠኝ ብሎ መሄጃ መቀመጫ መድረሻ እ? እየፈለገ እንደ እንደ አውሬ እያደነ አላስቀምጠኝ ሲል ትቼ ሄድሁኝ። ትቼ ህጀዚያ እንግዲህ እንደሚሆነውን ስኖር ቆየሁ ስህድ ቆየሁኝ። እንግዲህ እንዲያው መቼም የህል ውሃ ነገር ሆኖ አገኙኝ። ስጠይቅ የለችም አለኝ። እንዲው እናንተ እንዲው አደራሽን እንዲው እኔ እኮ እንዴው ባሏ አደ ተብሎ ልጅቱን ማስወጣት እንዴው ምን የሚሉት ነው? ምን ብለን ነው ደሞኛ ምን ማስወጣ እንግዲህ እንዴው ምን ብላ አደረች? እንዴው አደራሽ ብላ ወደ አንተ ነው እንጂ ግፋኝ መጣሽ። ደሞኛ ምን እንዴት አንተ ልጅ ነው ተኮ አባቷ እንዴት አድርጎ ሰዷት ነው? አባቷ እንዴት አድርጎ ሰዷት ነው? እኔን ፍለ ፍለጋ የምትመጣ ወዲያውስ እናንተ አልወልዳችኋትም ወይ? እንዲው ትዳሬ እንደዚህ አርጋችሁ የምትበትኑ ወዲያውስ እናንተም ደው ከብቶችን አደራ ንብረቱን አደራ እንግዲህ የምትፈልጊ የምትፈልጊውን እየሸጥሽ እንደፈለግሽ አድርጊ ብያለሁ። ይህ እውነት ምን አድርጊያቸው ነው ያለ እሱ አይሆንም አለቻ ታለ እሱ እንዲዋፈር ይበላል እኔ እዚህ ብቻዬን አልቀመጥም ብላ ጥላ ወከካር ጋር ነደች እንጂ። አንተ አንተ ነው አግንቻት ነው ተሷ ጋር ምከርምኒ እኔ ምን አባት እኔ አግንቻት የላትም ብለህ ወገን የላትም ብለህ ገና ለገና እንዳትጫወትብኝ አመጣልኝ እንደው አሁን ዝም ብለሽ እንደው እንትናት ወይማ ከሰደዳችኋት ቦታ አምጧት። አይ ከእሱ ጋር አትኖርም አይሆንም ምትሉ ከሆነ ደግሞ ምን ሴት ሞልቷል፣ እኔም ቢሆን አገባለሁ። አረ አረ አረ አገባለሁ እኮ፣ እንዴት ምን ያገባለሁ? እንዲያው ነው ነገሩ እንግዲህ። እንዴት ያልነገረው እና እንግዲህ ምን ገለብ አንዱ ቀብረሀት ያለውና ሌላ ሽቸ ነው አትለኝ። አ ምን ማለት ነው እንዴ? ምትሉ አባራችሁ የሰደዳችኋት እንዴ? አሁን እኮ አሁን እኮ ወጣኝኩ፣ አረጋገጥኩ እኮ ምን እንዳረካት እኮ ልጅ አንተ ግድ የለም። በምን ትጠያየቀው የምታመጧት እንደሆነ አምጧት። ኧረ ከረከረከረ ሻሻ አምጧት። አሁንም ቢሆን የምታመጧት እንደሆነ አምጧት። ካለ በዚያ የኔ ትዳር ተበትኖ እንዲሁ ሁኜ ምቀር እንዳይመስላችሁ። የምታመጧት እንደሆነ አምጧት እኮ እኔ መሸሻ ሴት አጥቼ ምቀር ነኝ፣ ሴት አጥቼ ምቀር ነኝ እኮ እኔ ነው አደርገው። ምን አይነት ማንገር አገር ነው ደግሞ ማረገው ማለት ምን መነዚያ አንዱን በአንዱም እየጠበሽ ሰደድሽና፣ ደግሞ በእኔ አማኝ እንጂ ድሮም ስራ የላትም። በዚያ በመከራ አባቷ ሲጠብሳት ታያለው አለ። ምን እኔ እኔም ብቻ ነው እሷን ሁሉ ሲጠብስ ያደርጋት ታያለው አለ። ዋ ምን ያትሰጅና በእኔ ምን አገባኝ? እንኳን ሰደዳችኋት እንዴው መችም የመጋባህ መጋባህ። እንዴው ልብ ያልችል ብሎ ነው እንጂ ማይጨቅል ልብ ሰጥቶኝ ነው እንጂ ምን አገባለሁ? እኔም ሌላ አገባለሁ እንዴ እንኳ አባራቸው በላይ ነሽ በላይ ነኝ። አቤት የት እንዲሁ ምን ይሆን ብላችሁ ነው እንዲሁ የሰው ሰው ነጥላችሁ የምታመጡ የምን ሰው ነው? ሻሼ መጣሁና ቆይታ ይሄደች ምን ይሁን ነው ትመጣላችሁ? ምን አገባኝ እኔ ዋ እሷ ደግሞ ምን ምናርጉ እንዴት ነው ምን አድርጉ ነው የምትልል? እናታ ይልች ምን አይነት ነገር ነው ይነች። ንቻት ዝም ብላ እንዲሁ ሰው ማንቸልቸል ትወዳለች። ደርሳ ምን አገባይ ብዬ ነው እኔ ልጅ የምፈልግ እንዲ ዋል። እነ አደራህን እንዲሁም መተቢ እንዲ አንተ ጭምር ምን ሆነህ ነው መጀመሪያ ትዳ ነው። አንቺ ጭምረ እንዴት ነው ነው የምትወርፊ? ዋህት እንደ ልጅ ማን የምነበት ይውቃለሁ። መጀመሪያ እሷ ባሏ ተቤት አስወጥቶ ሲሰዳት የገዛ ልጁ ሁኔ ትዳ ነው። አሁን እኔ ላይ እንትምት ይቺ ባናም

ምን አንተ ምን እንደናትም እንዳባትም ማይል ላይ እየመጡም ያማከሩ ዋ ተው እንጂ እኔ እኔ ነኝ ልአርግ ቆይ፣ አማክረ አነጋግረውና እንደሆነ አድርጉ። በካችሁና አንተ አንተ ይን እንደው እንደምናምን ሆናለችን ይሳሳዘነች እናንተ እንደው አመት በዓል መጥቶሳል፣ ሰው ይላት እንደ አይላት እንደዚህ ምትሆን እዚያ እንደለመደችው እንዳትሆን የከተማ ለሊያምጥቶ መጀመሪያም እኮ ነግሬዋለሁኝ እኮ እዚህ መጣ እንዳልሆነ ስትሆን ነግሬዋለሁ። እኔ መከራዬን የምበላየው አልሰማኝ ብሎ ዛሬ ተጁ አገኝ። እሷ ደግሞ እኔ ምን አደርግ ነው የምትለኝ። በወጣቸው በገባሽ ቁጥር ምሳሌ ነው ነገር ውቃቢ የለሽ እና ግበና ነው ባልወለድኩት ልጅ መከራ ለሰው ብዬ እንዴት ያለ ነገር ዋ አንቺ ጭምር እንደሚያረግ ምን አረገኝ እኔንማ ምን አድርግ ነው የሚሉኝ አንተ ሌላ እኔ ምን እንዳደርግ ላት ጠብቃ ነው የገዛ ልጇን አስፈት ልኮ ሲሰዳ ዝም ብላ አሁን እኔ ላይ ምትንጨረጫ ምን አድርግ ነው የምትለኝ? እኔን አግኝተኛ ይል ወርዳብኝ ወርዳብኝ ሄደች። እንደ ደህና ሰው ሳመች። እንደምን ደህና ነው ስትልኮታ ልጅቱን አምጣታለች ገላሃታል እንደው አለች፣ ገላሃታል። እውነትን እኔም እንደው እንደው አልተጋባሁም ወይ እንደው ተጁ አልበላሁም አልጠጣሁም ወይም አብሬ እውነት አልከረምኩም ወይ ገላሃታል እምትለው። እናንተ ምን አይነት እንደው ምን አይነት ልክፍት ነው? ገላሃታል አለች፣ ገላሃታል እና ትክሰስ አህዳ በሽማግሌም ሆነ በቀበሌ ወዳ ትክሰስና ታሳስረሃል። አንተማ ሰው ያለው ሆኖ የዘውህ መጡ። እውነት እንደው የትኛው ሰው ነው እኔ ይዘኝም እንደው የትኛው ሰው ነው እኔ ያለኝ አይኑ አይሰሰ ምንዋ ምጽድቃ ምናት ይችሳል። አንተ ደግሞ አንዲያውኔ ምን አይነት ነገር ነው? እያንከለከሉ እያንከለከሉ አባረው ሰደዱና ሆነ በእኔ የሚያማኝ እኔማ እንዲያውም እንኳን እንደዚህ ብለውኝ እንዳለም ዝምብላ ሙርክርክ ስት ሙረከረክ ነው የኖረች። አንተ እንጃ ቦህ ማብቃት እኮ አይሆላት ቦህ እኮ ለማብቃት እኮ ህዳ እናቷን ጠይቃ፣ እንዴት አድርጌ ላውቃው እንዴት ላድርገው? ጀመር ደረቆት ደረቆት እኮ ልትቆላ ህዳ፣ እንዴት በምን ነው የሚነከር አይ በምን ልንከረው? አደራ በኋላ እኮ ነው የሚነከራው፣ በሌላ ነገር ይነከራ። አንተ እንደው ምን ሰው ነው የሚጓጣ? ልሙትልሽ ስትል ኑራ አሁን እንዲህ የምትል አደራህን። ወጧን ወጧን ግን ተከሽናታለች እሷል እንዴ፣ እንዴው ክሽን ክሽን አርጋ ነው እንጂ አሁን እኔ እኔ ምን አገባኝ? እኔ እሱ ሁሉ የእናንተ ጉዳይ ነው እሱ ሁሉ አሁን እኔ ነኝ አንጀልችሉኝ፣ አንጀልችሉኝ በቃ ምን አገባችሁ? እና እኔ አንጀል እሱ እሱ እንደሷት ብለኝ ማኔ ነው እኮ ብሶቴን እየነገሩ ሆነው ማናለኛ ላንተ ይው ብጠፋ ፈልገህ ያመጣኛን ታይለ ማን ያለኛል? አንተ ያንተ ቆል ነገር ማን በጓለኝ ነው? ማን በጎ ብሎኝ ነው? ይቺ ይቺ ሙርክርክ ደግሞ እንዲያው፣ አንተ አብሽሎ እኮ እንዴት እንደ ዳቦ እንደዚህ እንትና አለችው እኮ አንድ ላይ እንዲከመር እንደ ዳቦ አብሽሎ። አንቺ ምን እያደረግሽ ነው? አብሽሎ እና አብሽሎ እንዲ ነው ምን አለ ሴቶችን ብጠይቅ አልኳት። እዳ በላይነሽ ነው ሆነ መጣ ጠይቃ፣ ከዚያ በኋላ እንትና እና ከዚህ ጋራ ነው ስ ቢሆን እንዴት ሆኜ ነው ምን ወር ከዚህ ጋር አልኖርም እንጂ እሙት ይየ ማተቢያ ነው እስቲ ምን እንደምትለኝ አሁን ካዋዱ ባለ ዘንዳ ሂጅ የብርቱካን ምን ነው ይሄ ብርቱካን ማናት አንተ ዋ ሰጣኛለች አሁን። እኔም እንዲያው ከዚህች ጋር እንዲያው ሳ ያው አልኖርም እንዲያው ሳ ያው እንዴት እኔ እኖራለሁ እንደው እንጀራ በቅጥ ማይጋገር ጠላ ማያደርግ ሰው ጋር እንዴት እኔ እኮ አሁን እኮ ማተቢ እኔ እኮ ትልቅ ሰው ነኝ። ቢያንስ እኮ እንግዳ ጠርቼ እኮ አምጥቼ እኮ ቤት ያበላ እጠጣለሁ። ሌላ ሰው እኮ አምጥቼ እኮ አበላ እጠጣለሁ። ምን አምጥቼ ምን አደርጋቸዋለሁ? ምን ማድረጋቸው ነኝ? እንግዲህ የተበሰለ ታልበሉ የተጋገረ ታልበሉ ምን አደርጋቸዋለሁ። ስለዚህ አሁንም ቢሆን እሷን ይኸውልህ ዝም ብለህ ስማኝማ፣ ይኸውልህ ያይ ማን ማን ነገር ልሙትልኝ ስትል ስትል ኑረህ አሁን ላይተ አንተ ማሰብህ የለም። አሁን ከብቶችንም ደረዥንም እሰጠዋለሁ እሸጠዋለሁ። ላሚቱን ሸጣታለሁ። አደን እነዚያ እነዚያን ሽጬ ደህና ቤት ነው ሰርቼ እዚያ ቡሬ መቀመጥ እለክቸዋለሁ። እንደዚህ እያደረኩ አንድ ሁለት ሶስት እያደረኩ ይለክቸዋለሁኝ። ከኛ ተዚህ ካንተው ማ አይበልጥም። እንትሁን ስፋቱ የቤቱ ስፋት ተዚህ አይበልጥም። ቁመት ወደ ላይ ነው ያለው። እጀ ከተማ ሰርቼ እዚያ አሷም የቤት ሰራተኛ እንዳትሆን ከኔ ጋር እያበሰለች እየበላን፣ ይህን መሬቱን ምን አባቱ አስጠምደን እንኖራለን። ከተማ ነው። እንዲሁም እሷን አግብቻ ምን ወርኝ እቺ እቺ እንድውይ ተዚህ ድውይ ጋራ አባቱ አባ በዚያ ላይ እኔ ነኝ አዋቂ፣ እኔ ነኝ ነገር አዋቂ፣ ያለ በዚያም በዚያም እየሄደ ሰውን እንትን ይላል። እናቲቱ ደግሞ ወንደ ጀመረች እንግዲህ ጀመሩኝ እኮ መሸሻ፣ ዶ ስሞትል። ከዚህ በኋላ አብረህኝም አቷል አቷል፣ ሞት ከዚህ በኋላ ሰው ማትሆንም፣ ከተማ ለምደሃል። እንኳን ከተማ ሴት አይተህ ድሮም ተለክፈሃል። እኔ ባንተ የተነሳ ስንቱን ስንቱን መከራ አየሁ እኮ ምንም እምትለው አንተ። ስንቱን መከራ አየሁ እኮ አንተ ገና እንዲያው መጠህ እንኳን ሳትረጋጋ አሁን ሌላ ደግሞ ተመልሰህ ምን አባቴ ላርጋጋ ታልም አምጣት ገላህ ታላለች። አሁን መጠህ ትላንት መጠህ ዛሬ ተደምጣ የለም፣ አሁንም ማልኖር እንዴት ያለ ህንጣ በህንጣም ሰራ ነኝ። እንዲው መልእክት እዚያው አንተ እንድትላክ ወሮችን ከብቶችን ሁሉ እሸጥና እያን ይያን ቢያን ቤት አልሰራሁት እኔ ሙት። መሸሻ አይደለም የለም ማደብ። አንተም ቢሆን እኮ እየመጣ ታርፋለህ፣ እየመጣ እንደፈለገ ትሆናለህ። እዚያ ብሰራ እኮ እኔ እኮ እዚያ ብሰራ እኮ አንተ እኮ ነው። እዚያ ሰራሁ ማለት እኮ የለም እኮ ማረፊያ ማለት ዋስትና እኮ ነኝ ሙት፣ ዋስትና እኮ ነኝ። አሁን ሂጅ ልደውል ነው፣ አታቁመኝ ማለት የራሳቸው የራሳችሁ ጉዳይ ምን አገባኝ እንዴ? እኔ ማሰብ ገምኔ አንተ እንደዚህ ብላ ስለነገረች አሁን ነገሩ አንሰርስሮህ ነው እኔ ምን ይቀርብኝ? ባሏን ወዲያውስ ባሏን ማትናገር ምን አድርግ ነው የምትልህ? አንተን እሱ ምን አለ? እሱ ምን ብሎኝ ነው ምን አሃ እሷ እንጂ ባሏን አምጣ ማትለው እኮ ትበለው። እኔም እኮ እሱን ነው የምልህ። እየመጣች እዚህ እናንተ አልሆንም። አሁንስ እንደው ሱራ ኢንተርቴይንመንት